ሰላም ጤና ይስጥልን አርማች ተመልካቾቻችን ታህሳስ 2 2018 ዓ.ም ምረት እለታዊ መረጃዎችና ዘገባዎች እየመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን እንድትቆዩ ነው ባክሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ላለፉት 60 ዓመታት እንግዲህ በኢትዮጵያ ትግል ውስጥ ወሳኝ ከሚባሉት አካባቢዎች መካከል ኢትዮጵያና ሱዳን ድንበር ኢትዮ ኮሪደር እየተባለ የሚጠራውን የቋራ አካባቢና ጃዊ አካባቢ ያለውን አሁን ሁኔታ በተመለከተ ዝርዝር መረጃ ይዣለሁ በዚህ ሰዓት ወደ እናንተ ከማደረሳቸው መረጃዎች መካከል ይገኝበታል። በዚህ በሱዳን ኮሪደር ዛሬ ሌሊቱን ያለው አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለው ከቦታው የደረሰኝን እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። ከዛ ባሻገር እንግዲህ ከተማው ጸጥ ረጭ ብሏል፣ እንደዚሁ እንቅስቃሴ ቁሟል። የሰዓት እላፊ ገደብ ተጥሏል። የኦሮሚያ ልዩ ኃይል የኦሮሚያ ክልል ጸጥታ ደግሞ እንደዚሁ ወደ አካባቢው ገብቷል የሚል መረጃ ወጥቷል። ይህ ጉዳይ አነጋጋሪ ሆኗል። በአንድ ክልል በሌላ ክልል ኃይል የሚያሰማራበት ምክንያት ምንድን ነው? ተያያዥ መረጃዎችን በሰዓት በዝርዝር ወደ እናንተ የማደርሳችሁ ይሆናል። በእርግጥ እንግዲህ አሁን ባለው አጠቃላይ የፌዴራል አደረጃጀትም ቢሆን በአመዛኙ ፌዴራል ፖሊስ፣ መከላከያ እና ሌሎች የፌዴራል ተቋማት የሚመስሉት እነ ሽመልስን ነው። እነ ሽመልስ በዚህ በኩል የሚያደርጉት ዘመቻ ህግ ማስከበር ወይም ደግሞ አጠቃላይ ኃይልና ፖለቲካን መቆጣጠር ከሚለው ባሻገር በቀጣይ የክልል ፖሊስም ማስገባታቸው እንግዲህ አነጋጋሪ ሆኗል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት አሰናድቻለሁ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም አብራችሁ ትቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶትኮም ልታደርሱ ትችላላችሁ። ወልዲያ ደሴ አካባቢ እንደዚሁ አዳዲስ መረጃዎች አሉ እያደርሳችኋለሁ። እንደተለመደው ጥቆማ ዜና ጂሜል ዶትኮም የእናንተን አስተያየቶች የሚቀበልበት የኢሜል አድራሻ ነው። ከዛ ባሻገር በመሴንጀር በዋትስአፕ በቴሌግራም መልእክቶችን እያደረሳችሁኝ ስለሆነ በእጅጉ ነው የማመሰግነው ነው። በየአካባቢያችሁ ያሉትን ሁኔታዎች በተመለከተ ከላካችሁልኝ ጥቆማና አስተያየቶች መካከል ከአማራ ክልል ኦሮሞ ብሔረሰብ ዞን ያለውን አጠቃላይ ሁኔታ በተመለከተ በዞኑ እንግዲህ ኦሮሞ ብሔረሰብ ዞን የሚባለው በተመለከተ በዞኑ በተለያዩ ከተሞች ከሚሴ ባቲን ጨምሮ ቤት ለቤት የቤት መስሪያ ቦታ ለማግኘት በማህበር የተደራጁ በርካታ አባላት ቢኖሩም እንግዲህ የዚህም ክልል ውስጥ እንግዲህ የአማራ አማርኛ ተናጋሪ ናቸው በሚል ማህበራቶቹን የማፍረስ እንቅስቃሴ እና በማህበራቶቹ በገዳ ውሳኔ ተወስኖ ነው ቤት የሚሰጣችሁ የሚል ውሳኔ ተግባራዊ እየተደረገ መሆኑን እና እንግዲህ አማራ ክልል ውስጥም ጭምር ይሄ በአማራው ላይ እየተፈጸመ ያለውን ግፍ ሁሉም ሊያውቀው ይገባል በሚል ከዚህ ከፍርድ ቤት ከፍትህ ባሻገር እንግዲህ አባጌዳዎች የሚሏቸው ያቋቋሟቸው ሽማግሌዎች እነዚህ ደግሞ የሁሉም ነገር እየበላይ ሆነው እነሱ ናቸው የሚወስኑት። ይህ እንግዲህ በአካባቢው በተለይ ነባሩን በቁጥር ሲታይ በነገራችን ላይ 176 በነበረው ኢትዮጵያ ህዝብና ቤት ቆጠራ በዞኑ 22 ፐርሰንት ኦሮሞኛ ተናጋሪዎች ሲኖሩ 76 አማርኛ ተናጋሪዎች ናቸው። በኋላ ሕወሓት ይህንን አካባቢ አከላል ሲከልል እንግዲህ አንድ ዞን ብሎ ለ22 ፐርሰንት ከሰጠ በኋላ ሰባ ስድስት ፐርሰንት ውስጥ ፍርድ ቤት ትምህርት ቤት እየሄደ በራሱ ቋንቋ መናገር የማይችልበት ከአማራ ክልል ውስጥም ካሉት እንግዲህ የሌላው አካባቢ ማሳያዎች አንዱ ነው። አማራው አርሲ፣ ወለጋ፣ ሀረር እንዲሁም ደግሞ ሌላ ቦታ ነው ግፍና ሰቆቃ እየደረሰበት እንደሆነ በተደጋጋሚ ሲገለጽ የነበረው እዚሁ አማራ ክልል ውስጥም ኦሮሞ ብሔረሰብ ዞን ከሚሴ ከተማ ባቲ ከተማ እንግዲህ ስለ ባቲ ብዙ ነገር ተብሏል። በዘፈንም በትዝታም በንጉርጉሮም የባቲ ቅኝቶች ብዙ ነገር ተብሏል። በእነዚህ ከተሞች ያለው ሁኔታ በግልጽ የሚያሳየው የአካባቢ ተወላጆች እየተገፉ መሆናቸው ነው። ሰዎች ከወለጋና ከአሮሲ ካልመጡ በስተቀር የመንግስት ቢሮ ውስጥ የአካባቢ ተወላጆች አይቀጠሩም። ይሄ ደግሞ እንግዲህ ከዛ ከሰሜን ኦሮሚያ ከሚለው ፕሮጀክት ጋር አካባቢውን የማስተሳሰር ፕሮጀክትም ሆኖ ነው የሚታዩ የሚል ጥቆማ አድርሳችሁኛል። ቦታዎች 01፣ 02፣ 03 የሚሉ መጠሪያዎች እና የቀበሌ አስተዳደር ስያሜዎች ሙሉ በሙሉ ስማቸው እየተለወጠ መሆኑን የሚገልጹ ጥቆማዎችን አድርሳችኋል። እንግዲህ አብይ አህመድ በተከታታይ ለሮመዳን መልእክት ልክላችሁ ነበር። ከልጅነታችን ጀምሮ ስለ እናንተን ሰማ ነበር እናንተን መጥቼ ማየት የደስተኛ ነ በሚል ከሶስት ሳምንቱ በፊት ወደ አካባቢው የተናገረው ንግግር በቀላሉ የሚታይ አይደለም የፖለቲካ እንድምታና አክራሪ ኦሮሞዎች ሰሜን ኦሮሚያ የሚሉት ፕሮጀክት ልዩ ምልክትና ይህንን እየሰራ ሆነው እናንተ አትቀድሞኝም በሚል ለኦሮሞ ፖለቲካ ፉክክርና ቦታ መያዣም ጭምር ማሳያ እንደሆነ እና ያንን ተከትሎ የተደረጉ ያሉ ተግባራት ደግሞ አሁን በክልሉ የአማራ ክልል ነው። የአማራ ፖሊስ፣ የአማራ አድማ ብተና መለዮዎች አሉ፣ ምልክቶች አሉ። እነሱን አርማዎች ጭምር በመጣል የኦሮሚያ ክልልን የክልላዊ አርማ በፖሊስ አልባሳት ዩኒፎርሞች ላይ እና መለያዎች ላይ በማሰፋት ጭምር የሚደረገው እንቅስቃሴ እንግዲህ ክልሉን ከውስጥ ወደ ውጭ የማፍረስም አንድ ተግባርና እና የነሽመልስ አንድ ሌላው እዛ አካባቢ ያለ የጉዳይ ማስፈጸሚያ አካባቢ እንደሆነ ነው እየተገለጸ ያለው። ለማንኛውም እንግዲህ ው ጥቆማዎቻቸው ደርሰውኛል። ወደ መረጃዎች ሲሄድ እንግዲህ ከኑሮ ውድነቱ እንጀምር በአዲስ አበባ ያለው አጠቃላይ የኑሮ ውድነት ይታወቃል። ይህንን ተከትሎ በዓለም አቀፍ ደረጃ በቤት ኪራይ እንደዚሁ በአፍሪካ ደረጃ በተለይ በቤት ኪራይ ውድ ከተባሉ አስር ከተሞች አዲስ አበባ ከቀዳሚዎቹ አንዷ ሆናለች። እንግዲህ ሁሉም የሚያውቀው ነው። አዲስ አበባ በመከተል የደቡብ አፍሪካው ከተማ ኬፕ ታውን እና እንደዚሁ ደግሞ የሩዋንዳዋ ኪጋሊ ተከትለዋል። እንግዲህ እነዚህ ከተሞች በአፍሪካ ለነዋሪዎቻቸው እጅግ አስቸጋሪ ከፍተኛ የቤት ኪራይ ዋጋ ውድነት ያለባቸው በሚል ነው ስማቸው ወደፊት እየወጣው። ከዚህ ጋር በተያያዘ የነዳጅ ዋጋ ጭማሪ ትላንትና ይፋ ተደርጓል። የትራንስፖርት ዋጋም ከቀጣዩ ሳምንት ጀምሮ ማስተካከያ በእነሱ ቋንቋ ማስተካከያ ይደረግበታል። ግን ጭማሪ ነው የሚደረግበት፣ ጭማሪ ይደረግበታል። ይህም እንግዲህ ሌላው አሳሳቢ ጉዳይ ነው። ይሄ ባለበት ሁኔታ እንግዲህ ደግሞ ኢትዮጵያን በተመለከተ የሚወጡ ሪፖርቶችም ኢትዮጵያ በፖለቲካ በማህበራዊ ጥበቃ፣ በጋዜጠኞች በነፃ ሀሳብን የመግለጽ መብቶችና በተለያዩ ጉዳዮች አሁን ደረጃዋ እጅግ ያሽቆለቆለ ታይቶ የማይታወቅ ሁኔታ ወደ ታች እየወረደ ነው የሚገኘው። ሰሞኑን የወጣው እንግዲህ በትላንትናው ዕለት የአንድ የወጣ የሰብአዊ መብት ሪፖርት አለ። የጋዜጠኞችና የሰብአዊ መብት ተሟጋቾች በተመለከተ የወጣው ሪፖርት እንደሚያሳየው እንግዲህ ኢትዮጵያ እጅግ አሳሳቢ ደረጃ ላይ ነች። እንደዚሁ ደግሞ ዓለም አቀፍ የሚዲያ ተቋማት እነ ሲፒጂ እና ሌሎቹ ደግሞ ባወጧቸው ሪፖርቶች ደግሞ በዓለም የፕሬስ ነጻነት ምዘና ደረጃዎች ኢትዮጵያ ደረጃዋ ከነበረበት እጅጉን ማሽቆልቆሉን የሚገልጹ ናቸው። በተሰጠው ከተሰጠው 100 ነጥብ ውስጥ ኢትዮጵያ እያገኘችው 36.9 በመቶ በአማካይ በማግኘት ከ180 ሀገራት ምዘናው ከተሰራላቸው 180 ሀገራት ኢትዮጵያ አንድ መቶ አርባ አምስተኛ ደረጃ ላይ ትገኛለች። ይህም እንግዲህ ባለፈው ዓመት አንድ መቶ አርባ አንደኛ ነበረች። በዚህ ዓመት አራት ደረጃዎችን ወደ ታች በመንሸራተትና ማሽቆልቆል አንድ መቶ አርባ አምስተኛ ሆናለች። ይሄም ያለው እንግዲህ በኢትዮጵያ ውስጥ የፕሬስ ነጻነትንና የበተለይ ከጋዜጠኝነትን ሀሳብን ከመግለጽ አንጻር ያለው ጉዳይ አሳሳቢ እየሆነ መምጣቱን በደንብ የሚያሳይ ነው። ከዚህ ጋር በተያያዘ እንግዲህ የተለያዩ ልኬቶችና መስፈርቶችን ያቀረቡ ጥያቄዎች ተሰርተዋል። በጸጥታ አመላካች መስፈርቶች ኢትዮጵያ 157ኛ ደረጃ ላይ ተገኝታለች ከ180 ሀገራት። በማህበራዊ አመላካች መጠይቆችና መስፈርቶች 146ኛ ደረጃ ላይ መሆኑን ነው ሪፖርቱ የሚያሳየው። በፖለቲካ መጠይቆችና መስፈርቶች 139ኛ ደረጃ ላይ መሆኗን ገልጿል። እንግዲህ እንደ ሪፖርቱ ከሆነ ኢትዮጵያ በፊት በተለይ 2018 ለውጥ ሲመጣ የፕሬስ ነፃነት አንጻር ይዛቸው እየነበረውን ደረጃዎች እና ያሳየቻቸው መሻሻሎች አሁን ሙሉ በሙሉ ተቀልብሰው ወድቀዋል ሲል እንግዲህ ሪፖርቱን አጠቃሏል። ከዚህ ጋር በተያያዘ እንደዚሁ ሀሳብን በነፃነት ከመግለጽ ጋር በተያያዘ የአንጋፋው ዶቸ በሌ ጋዜጠኞች እንደዚሁ ባለፈው ወር መጀመሪያ መታገዳቸው ይታወቃል። በትላንትናው ዕለት ዶቸ በሌ ባወጣው መረጃ ሰባቱ ጋዜጠኞች በኢትዮጵያ ውስጥ የሙያ ፈቃዳቸው ታግዶ የነበሩ ሰባቱ እገዳቸው በጊዜያዊነት እንደተነሳላቸው ሲገልጽ ሁለቱ ግን በቋሚነት ከስራ እንደታገዱ ነው ዶቸበሌ እየገለጸው የኢትዮጵያ መገናኛ ብዙሃን ባለስልጣን ቀደም ብሎ እንግዲህ የሙያ ስነ ምግባርን አያከብሩም በዘገባዎቻቸው ላይ ይህንን አጉድለዋል በሚል የስነ ምግባር ጥሰት ፈጽመዋል በሚል ጋዜጠኞችን ማገዱን ዶቸበሌ ሲገልጽ ነበረ እንግዲህ ዶቸበሌ በኢትዮጵያ ውስጥ ተወዳጅ ከሆኑትና እንደዚሁም ደግሞ በርካታ አድማጭ ተመልካቾች ካሏቸው በአገልግሎት ዘመናቸውም ረጅም ዘመናትን አየር ላይ ከቆዩ የአማርኛ ስርጭቶች መካከል የጀርመን ድምፅ ሬዲዮ ተጠቃሽ ነው። እንግዲህ ስለ ጀርመን ድምፅ ሬዲዮ ነው እየተወራ ያለው። በዚህ የጀርመን ድምፅ ራዲዮ እንግዲህ በዚህ በትላንትና ሁለት ባወጣው ዘገባ የሰባቱ ጋዜጠኞች የዘገባ ፍቃድ ሲሰጥ ሁለቱ ግን በቋሚነት መታገዱን ገልጿል። ዶቸ በላይ ድርጊቱን ተቃውሞታል። በተለይ በአማራ ክልል ያለውን ጦርነትና ግጭት በተመለከተ ገለልተኛ ዘገባዎች እንዳይወጡ ለማድረግ የተደረገው ውሳኔ ነው በሚል እንደዚሁ ተቃውሞታል። ከዚህ ጋር በተያያዘ ባለፈውም የዓለም አቀፍ የጋዜጠኞች መብት ተሟጋቾች ሲፒጄ ሪፖርተር ዊዛውት ቦርደርስ ሲፒጄን ጨምሮ እነዚሁ ይህንን ድርጊት ሲያወግዙት ነበረ። ሌላው እንደዚሁ በኢትዮጵያ ላለፉት ስምንት ዓመታት አየር ላይ የቆየው አሻም ቴሌቪዥንም ትላንትና ሙሉ በሙሉ ከሚዲያ አገልግሎት ውጭ መሆኑን ቦርዱ በሰጠው መግለጫ አስታውቋል። አሻም ቴሌቪዥን ትላንትና በሰጠው መግለጫ እንግዲህ በከፍተኛ የበጀት እጥረት ላለፉት ስምንት ዓመታት በኢትዮጵያ አስቸጋሪ የሚዲያ ሁኔታ ውስጥ መቆየቱን ገልጾ፣ አሁን ከዚህ በላይ ግን ለመቀጠል የሚያስችል በጀት ስለሌለ ከትላንት ጀምሮ ሚዲያው ሙሉ በሙሉ መዘጋቱን ነው በሜንስትሪም ሚዲያ በማህበራዊ ሚዲያዎች እንዲሁም ደግሞ በሌሎቹም የሚዲያ ፕላትፎርሞች የሚያሻም የሚል ሚዲያ ካሁን በኋላ የለም። እሱን ወክሎ የሚሰራ ጋዜጠኝነት ዘገባም ካለ እሱ የኔ አይደለም፣ ልታውቁት ይገባል። ያው ይህም አሳዛኝ ነው እንግዲህ በኢትዮጵያ ውስጥ ሚዲያዎች እየከሰሙ እየተዳከሙ ጋዜጠኞች እየተሰደዱ ነው የመጡት። በአንጻሩ ደግሞ እንግዲህ ኢትዮጵያ ውስጥ ብዙ ሰዎች ቅሬታ እንደሚያነሱት መደበኛ ሚዲያዎች ትልልቁ ነገሮችና ጭብጦችን ከሚያስይዙት ይልቅ በተለይ የማህበረሰብ ባህልና ወግ ባፈነገጠ መልኩ በተለይ ማህበራዊ ሚዲያዎች እንደ ቲክቶክ እና ሌሎቹ በህዝቡን ቀልብ በመያዝ የተረጋጋ ትውልድና እንዲሁም ደግሞ አስተዋይና አሰላሳይ ትውልድ እንዳይመጣ አድርገዋል የሚሉ ቅሬታዎች እየበዙ ነው እየመጡት። በሌላ በኩል መንግስት የፖለቲካ ኢኮኖሚ ማህበራዊ እንዲሁም ደግሞ ሞጋች ሀሳብ የሚያመጡ ሚዲያዎችን ይዘጋል፣ ያዳክማል፣ አይደግፍም። በሌላ በኩል ደግሞ ይሄኛው ትውልዱን እንደዚሁ እንግዲህ የመንግስት ባለስልጣናትን ጭምር ባህሪያቸው በዛ ልክ ነው የሚገለጸው። እንደዚህ አይነት ሚዲያዎች ደግሞ እንደዚሁ እንግዲህ ገንፍለው የወጡበትና ይህኛውን ሸፍነው የወጡበት ምክንያት አንዱ ይሄ ነው። እንግዲህ የትውልድ ሞራልም የሚል ጉዳዮች እየተነሱ ነው የሚገኙት። ሌላው መረጃችን እንግዲህ ወደ በቋራ ቀጠና ያለውን መረጃ ማስከተል ነው። እንግዲህ ወደዛ የማልፈው በኢትዮጵያና ሱዳን ድንበር በርካታ ኃይል ዛሬ ሌሊቱን መንቀሳቀሱን የዓይን እማኞች ገልጸዋል። ከቋራ ቀጠና ቁጥር አራት እስከ ነፍስ ገቢያ ሽንፋ ጀበል ተራራ አካባቢ ያሉትን ለመዝጋት በሚል ነው መንግስት ከአርማጮ እና ከመተማ ወረዳዎች ከኮኬት ከዳስጉንዶ እና ከአካባቢው ወደ ቁጥር አራት እና አካባቢው በርካታ ኃይል እያንቀሳቀሰው ከቁጥር አራት እስከ አሴራ ሽንፋ መገንጠያ ያለውን የኢትዮጵያና ሱዳን ድንበር ለመዝጋት በሚል ይሄ በርካታ ኃይል ሌሊቱን መንቀሳቀሱን የዓይን ማኞች ገልጸዋል። የዘመቻውና ወታደራዊ ስምሪቱ ዋና ዓላማ በኢትዮጵያና ሱዳን ድንበር ፋኖ የሚቆጣጠራቸው ቀጠናዎችን መልሶ ለመያዝ ያለም እንደሆነ የዓይን ማኞች ገልጸዋል። በተለይ በአማራ ፋኖ የካራ አማራ ክፍለጦር የፋኖ ተጠሪ ይህንን ጉዳይ በተመለከተ ለኢትዮ ፎከስ የሚከተለውን አድርሷል በፋኖ ትግል ውስጥ የዚህን ቀጠና ያህል አስፈላጊና ጉልህ ወታደራዊ መሬትም ሆነ ቦታ የለም። በስድስት ቦታዎች ላይ የመንግስት ኃይል ጋር ፊት ለፊት ተፋጠናል። ከዚህ በፊት በርካታ ጊዜ ውጊያ አድርገናል። የዛሬው ግን የመንግስት ኃይል ስምሪት በአይነቱ ለየት ያለ ነው ሲል ነው የገለጸው። ሌላው ቀጠና ያለው ፋኖ ለዚህ ወሳኝ ገዥ ወታደራዊ መሬት በቂ ትኩረት ሊሰጥ ይገባል። ኮሪደሩ ላለፉት ስልሳ አመታት በኢትዮጵያ የትግል ታሪክ የነበረው ሚና ይታወቃል። ስለሆነም ሁሉም የፋኖ ኃይል ይህንን እንደ ትግል ህልውና ለመጠበቅ ነቅቶ መከታተል ያስፈልገዋል። አስፈላጊ በሆነ ጊዜ ለሚጠየቀው የትኛውም ድጋፍ ሁሉም ፋኖ ዝግጁ ሊሆን ይገባል። ይህንን አካባቢ ያለያዘ የፋኖ ትግል በየትም ምንም ሊደርስ የሚችል አይደለም፣ የሚለው የፋኖ መሪ መንግስትም ከቁጥር አራት እስከ አሴራ መገንጠ ያለውን ኮሪደር ወታደራዊ ጠቀሜታ በደንብ ያውቀዋል፣ ይረዳዋል። እኛም ጠንቅቀን እናውቀዋለን። መጠነ ሰፊ ወታደራዊ ዘመቻ ስምሪቱ ይህንን ታሳቢ ያደረገ ነው። እኛም ለዚህ ያጸፋ ሁለንተናዊ ዝግጅት አድርገናል። ከሌሊቱ ዘጠኝ ሰዓት ጀምሮ ከፍተኛ ወታደራዊ እንቅስቃሴና ስምሪት በስድስት ግንባሮች ቢኖርም እስከዚህ ሰዓት ድረስ ግን በአካባቢው የተለየ ውጊያም ሆነ የተቀሰቀሰ ተኩስ የለም ሲል ይህንን መረጃ ያደረሰ የፋኖ መሪ ይህንን ገልጿል እንግዲህ ይህ የኢትዮ ሱዳን ቀጠና ኮሪደር ከሚባሉት አካባቢዎች አንዱ የቋራ ቀጠና ነው የቋራ ቀጠና እንግዲህ ከኢሃፓ ጀምሮ ላለፉት ስልሳ ዓመታት በአካባቢው ከአምስት በላይ የፋኖን የትጥቅ ትግል ጨምሮ ከአምስት በላይ ትጥቅ ትግል ያደረጉ ድርጅቶች የሚንቀሳቀሱበት ቀጠና ነው የዚህን ቀጠና ያክል አስፈላጊ ቦታ የለም ነው የተባለው በተመሳሳይ በዚህ ትይዩ ባሉ እንደዚሁ ወደ ጃዊ ወደ አዊ ጃዊም በዚህ በቋራ ትይዩ ባሉ ቦታዎች በተመሳሳይ ባለፉት ሰው ሁለት ሳምንታት ዘመቻ እንደቀጠለ ነው። በትላንትና ዕለትም በጃዊ ወረዳ በሶስት ቦታዎች ላይ ውጊያዎች ስለመደረጋቸው እንደዚሁ መረጃ ምንጮች ገልጸዋል። ከጃዊ ከተማ ፈንድቃ በመነሳት ወደ ሶስት ቦታዎች በሌሊት ከገባይ መንግስት ኃይል ጋር ውጊያ ተደርጓል። በውጊያውም እንግዲህ ሰባዊ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በተለይ ብሔራዊ ፍልሃ፣ ደረቅ ወንዝ በተባሉ ቦታዎች ነው ውጊያዎች ሲደረጉ የነበረው። ደረቅ ወንዝ አካባቢ ተብሎ የሚጠራው አካባቢ በተለይ በተደረገው ውጊያ የከፋ ወታደራዊ ኪሳራ ደርሷል። ፋኖን ከበባ ውስጥ ለማስገባት በሚል ወደ አካባቢው ሌሊት የተንቀሳቀሰው የመንግስት ኃይል ቀደም ብሎ ፋኖ ከበባ ውስጥና ቀጠና ውስጥ ገብቶ ስለነበረ ከተለያዩ አቅጣጫዎች በተሰነዘረ ጥቃት የአጸፋ ምላሽ ሰብአዊና ቁሳዊ ወታደራዊ ኪሳራ ደርሷል። ብሔራዊ ፍልሃም እንደዚሁ ለሰዓታት የቆዩ ውጊያዎች ተደርገዋል። ዛሬም ወደ አካባቢው ከፈንድቃ ከተማ ወደ አካባቢው ተጨማሪ ኃይል እየተንቀሳቀሰ መሆኑን የአይን ማኞች ገልጸዋል። ዘመቻው ከቋራ ኮሪደር ከኢትዮጵያና ሱዳን የቋራ ኮሪደር ጋር ተያያዥና ትይዩ እንደሆነ የገለጹት የመረጃ ምንጮች ቀደም ብሎ የሄሊኮፕተር ቅኝት መደረጉን ገልጸዋል ከሁለት ቀናት በፊት በጃዊ እስከ ቋራ ድረስ የሄሊኮፕተር ቅኝት እንደነበር እና ከሶስት ቀናት በፊትም በዚሁ ቀጠና በተደረገ ውጊያ ወታደራዊ አዛዦችን ጨምሮ እንደዚሁ በቁጥር ያልታወቁ የመንግስት ወታደሮች ጉዳት ደርሶባቸዋል በፋኖ ካምፖች ላይም እንደዚሁ የከባድ መሳሪያ ድብደባዎች ተፈጽመው ጉዳቶች መድረሳቸውን ከአካባቢ የወጡ መረጃዎች ያሳያሉ ሌላው ወደ ደቡብ ጎንደር ስንመለስ ደቡብ ጎንደር እብናት፣ ዛሬ በሶስት አቅጣጫዎች የመንግስት ኃይል ተንቀሳቅሷል። ይህንን ተከትሎ በአካባቢው ውጥረት አለ። ከእብናት ከተማ በሌሊት በርካታ የመንግስት ኃይል ወደ ገላ መታጠቢያ አቅጣጫ ወደ ቋሊሳ መንቀሳቀሱን ተከትሎ ነው ውጥረት የመጣው። በዚህ እንግዲህ በቋሊሳ እስከ ገላ መታጠቢያ ባሉት አካባቢዎች የመንግስት ኃይል በርካታ ኃይል አሰማርቷል። የሶስት ቀናት ዘመቻ በሚል የተንቀሳቀሰው የመንግስት ኃይል ዙ 23ቶችን ሞርተር፣ ድሽቃዎችና ሌሎች የቡድንና የነፍስ ወከፍ መሳሪያዎችን እግረኛ ተሽከርካሪዎችን በማጓጓዝ ነው ወደዚህ አካባቢ የገባው። በዚህ ሰዓት የመንግስት ኃይል ገላ መታጠቢያ ተብሎ የሚጠራው አካባቢ የሚገኙ ከፍተኛ ተራራማ ስፍራዎችን ይዞ ተቀምጧል። ከፋኖ በኩል የተሰጠ የአጸፋ ምላሽም ሆነ ተኩስ የለም። አሁን በዚያ ሰዓት በአካባቢው ከፍተኛ ውጥረት ይገኛል ነው ያሉት። በዚህ አካባቢ በትላንትና ዕለት እንደዚሁ በዚሁ አካባቢ እብናት በሴቶች ላይ እሳት የፈላ ውሃ በማፍሰስ በገላቸው ላይ በማቃጠል ወታደሮች መሳሪያ የተደበቀበትን ቦታ አውጡ በሚል ቶርቸር ወይም ደግሞ ማሰቃየት እየፈጸሙ እንደሆነ መረጃ መውጣቱ ይታወሳል። ወደ ሰሜን ወሎ ወልዲያ የሚወስደንን መረጃ ላስከትል። በሰሜን ወሎ ወልዲያ ወልዲያ ከተማ አቅራቢያ የደፈጣ ጥቃት ተፈጽሟል። በተፈፀመው የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ይህንን በተመለከተ ፓትሮል ላይ የደፈጣ ጥቃት ተፈጽሞ የደረሰውን ጉዳት በተመለከተ መረብ ሚዲያ የአማራ ፋኖ ብሔራዊ ኃይል ምስራቅ እዝ የህዝብ ግንኙነትን አናግሬያለሁ ብሎ የሚከተለውን ዘገባ ይዞ ወጥቷል። የደፈጣ ጥቃቱ እንግዲህ ሁለት ኦራል እና አንድ ፓትሮል እንቅስቃሴ ላይ በነበሩበት ጊዜ በፓትሮል ላይ የተፈጸመ የደፈጣ ጥቃት ነው። በደፈጣ ጥቃቱ በፓትሮል ላይ የነበሩ የመንግስት ወታደሮች እና አንድ የሻምበል አዛዥ ጉዳት ደርሶባቸዋል ትላንትና አመሻሹን ከሰዓት በኋላ ከወልዲያ ስቴዲየም አካባቢ ከሚገኘው ጊዜያዊ የመከላከያ ካመቻሬ ወደ ውድመን ተብሎ ወደሚጠራ አካባቢ እንቅስቃሴ ላይ እየነበረ የወታደሮች ተሽከርካሪ ላይ ነው ይሄ ጥቃት እየተፈጸመው በዚህም ጉዳት ደርሷል ሌላ ተጨማሪ ኃይል ከወልዲያ መጥቶ ሽፋን ስለመስጠቱና እና ቁስለኞችን ይዞ ስለመውጣቱ ነው የመረጃ ምንጮቹ ለመረብ ሚዲያ እየተናገሩት። የደረሰው ጉዳት ግን በአሃዛዊ መረጃዎች ለማወቅ አልተቻለም። ሌላው ደሴ ከተማ ዙሪያ ነው። በደሴ ከተማ ዙሪያ በሶስት ቦታዎች በሶስት ቦታዎች ላይ ለሰዓታት የቆየ ተኩስና ውጊያ መደረጉን እንደዚሁ ተዘግቧል። ይህንንም በተመለከተ መረብ ሚዲያ የምስራቅ ህዝብነትን በማናገር እንደዘገበው በደሴ ከተማ ዙሪያ ሞቴ፣ አጥንት መስፈሪያ፣ አስጊዶ፣ አያታ፣ ጽድ ገበያ ተፈላ እና ጽድ ገቢያ ተብሎ በሚጠሩ አካባቢዎች ለሰዓታት የቆዩ ውጊያዎች ተደርገዋል። ውጊያው እየተደረገው በተለይ የተጀመረው አስጊዶ እና ሞቴ ተብሎ የሚጠሩ አካባቢዎች ቢሆንም ቆየት ብሎ ወደ ተጠቀሱት አካባቢዎች መስፋፋቱ ነው ውጊያው እየተዘገበው በዚህ ውጊያ እንግዲህ በቡድን መሳሪያ የታገዘ እንደነበር የዘገበው መረብ ሚዲያ፣ በውጊያው የአድማ ብተና የአንድ መቶ ሦስተኛ አየር ወለድ ኮማንዶ አባላት ከኮምቦልቻ አየር ማረፊያ እንደዚሁ የተንቀሳቀሰ የሪፐብሊካን አባላትም በዚህ ውጊያ ተሳታፊ ሆነዋል። ሪፐብሊካን ጋርድን ጨምሮ በውጊያው የደረሰው ዝርዝር ጉዳት አልታወቀም። የሚሊሻ አባላት እንደዚሁ በዚህ ውጊያ አካባቢውን በመምራት ተሳትፈዋል። ከቀናት በፊት በዚህ ደሴ ዙሪያ በተደረገ ውጊያ እንደዚሁ ጉዳት ደርሰዋል በተለይ አያታ ተብሎ የሚጠራው አካባቢ ጊዜያዊ ካምፕ የአማራ ልዩ ኃይል እያቋቋመ በነበረበት ጊዜ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል ልዩ ኃይሉም ይህንን ቀጠና ለቆ ከወጣ በኋላ ትላንት እንደገና ተጨማሪ ኃይል ወደ አካባቢዎቹ ተንቀሳቅሶ ነው ደሴ ዙሪያ ይህ ውጊያ እየተደረገው ትላንትና በተደረገው ውጊያ ጨምሮ ከቀናት በፊትም እየተደረጉ ውጊያዎችን በአካባቢ የሚንቀሳቀሰው የምስራቅ ቅዝ በላጎ ተወርዋሪ ክፍለ ጦር እየመራ እና ኦፕሬሽኖችን እየፈጸመ እንደሆነ ይህንን ታውቋል። ሌላው ከግዳጅ ቀጠና የሚወጡ ወታደሮችን በተመለከተ ነው። ከግዳጅ ቀጠና የሚወጡ ወታደሮች በየቀኑ ከመንግስት ወታደራዊ ስምሪትና ግዳጅ እየወጡ የሚሄዱ ወታደሮች ቁጥራቸው እየጨመረ ነው። በሁለት ቀናት ወደ ፋኖ ወይም ደግሞ ከግዳጅ ቀጠናቸው እየወጡ ወታደሮችን በተመለከተ በተለያዩ አካባቢዎች የአየር ወለድ የእግረኛ የሚሊሻ የአድማ ብተና አባላት ጨምሮ በምስራቅ ጎጃም፣ ደቡብ ጎንደር፣ ሰሜን ወሎ እና ማዕከላዊ ጎንደር፣ ሰሜን ሸዋን ጨምሮ በሰላሳ አምስት በላይ የመንግስት ወታደሮች እና የሚሊሻ አባላት ባለፉት ሁለት ቀናት ከስምሪት እና ከግዳጅ ቀጠናዎች መውጣታቸውን እየወጡ መረጃዎች ያሳያሉ። የመንግስት ሚዲያዎች እንግዲህ በተለያዩ አካባቢዎች ፋኖጅ ሰጡ በሚል የሚያቀርቧቸው ሚዲያዎች እንዳሉ ሆኖ እንግዲህ በነሱ በሌላ አጸፋ ፕሮፓጋንዳ በነሱ በኩልም በርካታ ወታደሮች ወታደር አዛዦችን ጭምር ከግዳጅና ከስምሪት ቀጠናዎቻቸው እየወጡ ይሄ በጣም አስገዳጅና አሳሳቢ ጉዳይ በመሆኑ መከላከያ በየቡድን መሳሪያዎች የተለየ ጥበቃ እንዲደረግላቸው ትዕዛዝ አስተላልፏል። የቡድን መሳሪያዎችን ይዘው ለውጊያ የሚወጡ ወታደሮች ላይ ልዩ ጥብቅ ክትትል እንዲደረግና ከፋኖ ጋር ግንኙነት ያላቸው ግንኙነት ሊኖራቸው ይችላል የተባሉት ደግሞ የስልክ ፍተሻ በየሰዓታቱ እንዲደረግባቸው የውሎ ግንኙነታቸው ክትትል እንዲደረግባቸው ትዕዛዝ ተሰጥቷል። ይሄ በተለይ ወልዲያ ዙሪያና፣ አምባሰል፣ ውጫሌ፣ ውርጌሳ፣ መርሳ፣ ሀብሩና አካባቢው ያሉ ወታደሮች 35ኛ እዝ ይሄ ስምሪት ተሰጥቷቸዋል። ሌላው መረጃችን እንግዲህ ቅድም በመግቢያ እንዳልኩት የኦሮሚያ ልዩ ኃይል ስምሪት የወሰደበትን የተመለከተ መረጃ ነው። በጋምቤላ በጋምቤላ ክልል ጋምቤላ ከተማ እንግዲህ የሰዓት እላፊ ገደብ ተጥሏል። ከጋምቤላ ከተማ ውጭ ላሬ ተብሎ የሚጠራ አካባቢ ግጭት ተቀስቅሶ የአኝዋክ ተወላጆች በፌዴራል ፖሊስ ላይ ጥቃት አድርሰዋል። ስድስት የፌደራል ፖሊስ አባላት ጉዳት ደርሶባቸዋል። ከእነዚህ ውስጥ ሕይወታቸው ያለፈ መኖሩንም የመረጃ ምንጮች ገልጸዋል። አኝዋኮች ግጭቱን የቀሰቀሱት እንግዲህ የግጭቱ መነሻ ግጭቱን የቀሰቀሱት ሌሎቹ ለቀው ይውጡ ጋምቤላን የሚል ንቅናቄ ጀምረው እንደሆነ የሚወጡ መረጃዎች ያሳያሉ። ሌሎቹ ለቀው ይውጡ የሚሏቸው አኝዋቆች ሌላውን እንግዲህ ኒዮር እና ደገኛ ያሉትን ይህንን ደገኝ ያሉትን ሌላው ኢትዮጵያዊን እና ኒዮሮቹ ለቀው መውጣት አለባቸው ጋምቤላ የእኛ ነው በሚል አኝዋቆቹ ይህንን ግጭት ቀስቅሰው የፌደራል ፖሊስ አባላት ላይም ጉዳት አድርሰዋል። ይህንን ዘመቻ በገንዘብ የሚደግፉት ደግሞ አሜሪካና አውስትራሊያ ያሉ የጎሳው ተወላጆች እንደሆኑ መረጃዎች ጠቁመዋል። ፕሬዚዳንቷ ራሱ ከዚህ የተገኘች ከጎሳ የተገኘች ብትሆንም የእሷ ወገኖች ለሚፈጽሙት ግፍና ሰቆቃ እንደዚሁ በቂ ዳኝነት እየሰጠች አይደለም። እርምጃ እንዲወሰድ አታደርግም፣ ደፍራ አታጋልጥም። ይያዛሉ፣ ይታሰራሉ፣ በሁለተኛው ቀን ይፈታሉ። ከዛ በኋላ እንደዚህ ጥቃቶችን ይፈጽማሉ። ሰሞኑን በተሽከርካሪ ላይ በተፈጸመ ጥቃት የሰዎች ሕይወት አልፏል። ከዛ አልፎ እንግዲህ የክልሉ ዋና ከተማ ጋምቤላ ከተማው ጭር ብሏል። እንቅስቃሴ የለም። የሰዓት ላፊ ገደብ ተጥሏል። ከምሽቱ 12 ሰዓት ጀምሮ እስከ ጧት ድረስ የእንቅስቃሴ ገደብ እንዳይደረግ ታግዷል። እንግዲህ ከተማው ሱቆች ለማስከፈት እንቅስቃሴ የተጀመረ ቢሆንም እስካሁን ድረስ ግን ከተማው ጸጥረጭ እንዳለ ነው። ለዚህ እንግዲህ በፌዴራል ፖሊስና መከላከያ ስምሪት ይሰጣል ተብሎ ቢጠበቅም የሆነው ሌላ ነው። በዚህ የኦሮሚያ ክልል ልዩ ኃይል ወደ ጋምቤላ ከተማ ገብቶ ጸጥታ ለማስከበር እየተንቀሳቀሰ ነው። እንግዲህ በምን መመዘኛና በምን የህግ አሰራር ይህንን ሊያደርግ እንደቻለ የታወቀ ነገር የለም። ተግባሩ የሚመለከታቸው የፌደራል ፖሊስና መከላከያ ቢሆንም ወደ ሌላ ክልል ኃይል በማስገባት እንግዲህ ይህንን ግልጽ ፕሬዚዳንቷ ከእነሹ መልስ አብዲሳ እና የእነ ሽመልስ አብዲሳ ፕሮጀክት ማስፈጸሚያ መሆኗን የሚያረጋግጥ ነው። እነ ሽመልስም እንግዲህ ጋምቤላን አንዱ የኤሊባቡር ክፍለ ሀገር አካል ነው በሚል በተደጋጋሚ ለሚያደርጉት እንቅስቃሴ እንደ ማሟሻ ወይም ደግሞ የመጀመሪያ ተግባር ነው። ሁለቱ እንግዲህ በተግባራት ተግባራት በተመለከተ ፕሬዚዳንቷ ይህንን መቀበሏ እና እነ ሽመልስ ኃይል ማሰማራታቸው በተመለከተ በሌሎቹ ብሄረሰቦች እንደዚሁ ቁጣ ተፈጥሯል። ከዚህ ጋር በተያዘ እንደዚሁ አሁንም በአካባቢው ያለው ቁጣ ጨምሯል። በተለይ በቅርብ ጊዜ የተገደሉ ኒወሮች ቁጥራቸው 58 ደርሷል። ይሄ እንግዲህ አማራ፣ ትግሬ፣ ኦሮሞ ተብሎ ደገኛ በሚል የገደሏቸውን ሳይጨምር 58 ደርሷል ቁጥራቸው በቅርብ ጊዜ የተገደሉት። ስለዚህ እስካሁን ድረስ በቂ ፍትህ አላገኘንም፣ እኛም 58 የሚሆን አኛዋ ክንገድላለን በሚል በጸጥታ ኃይሉ ጭምር ውስጥ ያሉት የፖሊስ አባላትም ጭምር በዚህ ስምሪት ውስጥ ናቸው። ሁለቱም አኝዋክና ኝወር የጸጥታ ኃይሎች አብረው አንድ ቦታ ተቀምጠው አሁን መተማመን የላቸውም። በዚህም ምክንያት ፌደራል ፖሊስ የከተማውን ፀጥታ ለማስከበር እንቅስቃሴ ቢያደርግም በሱ ላይ እንግዲህ የአኝዋኮች ጥቃት ከፍተው ጉዳት አድርሰውበታል። አሁን ምን ያክል የኦሮሚያ ልዩ ኃይል ወደ ጋምቤላ ከተማ እንደገባ ግን የታወቀ ነገር የለም። ያለ ህግና ያለአሰራር ነው ይሄ የኦሮሚያ ልዩ ኃይል ወደ ጋምቤላ ከተማ እንዲገባ እየተደረገ ያለው በፕሬዝዳንቷ የሚል ቁጣ ነው ያለው። ሌላው የመጨረሻው መረጃ ወደ ሱዳን የሚወስደን ነው። በሱዳን እንግዲህ ያለው ጦርነት ሶስት ዓመታትን ጨርሷል። ይህንን ተከትሎ ለሱዳን ፈጥኖ ደራሽ ኃይል ወታደሮችን በቅጥረኝነት ያቀርባሉ የተባሉ አራት ግለሰቦች እና አራት ካምፓኒዎች እንደዚሁ ማዕቀብ ተጥሎባቸዋል በአሜሪካ መንግስት በአሜሪካ ውስጥ ያለው ንግድ እንቅስቃሴዎቻቸውን ጨምሮ በኮሎምቢያና በሌሎች ሀገራት ያለም አቀብ ነው የተጣለባቸው። እነዚህ ሕፃናትን ሳይቀር ወታደርና ያሰለጥናሉ እንዲሁም ደግሞ ለአርኤስኤፍ እንደዚሁ ያቀርባሉ በሚል ነው። እንግዲህ ከአርኤስኤፍ ጋር በተያያዘ ቅጥረኛ ወታደሮችን በማሰልጠንና ተያያዥ ጉዳዮች ላይ ሰሞኑ ሲወጡ የነበሩ መረጃዎች አሉ። አረብ ኤሚሬትስ ነች ይህንን የኮሎምቢያና የኒጀር የመካከለኛው ምስራቅ የሩቅ ምስራቅ የመካከለኛው ምስራቅ ተዋጊዎችን ቅጥረኞችን ከደቡብ ሱዳን ጭምር ሳይቀር እየመለመለች ለአርኤስኤፍ የምሰጠው አሁን ደግሞ እየተከፈቱ የስልጠና ቦታዎችን በተመለከተ የወጡ መረጃዎች አሉ። ለዚህ ሰዓት የነበር የመረጃ ይህን ነው። ስለተከታተላቸው በእጅጉ አመሰግናለሁ።